ሰላም ጤና ይስጥልኝ! የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ፣ እንደምናመሻችሁ ይህ በጣና ቴሌቪዥን እየተዘጋጀ የሚቀርበው የአውደ ውጊያ መረጃ የሰበር ፕሮግራማችን ነው። በዛሬው የአውደ ውጊያ የሰበር መረጃችን በበለሳ እንዲሁም ደግሞ እብናትና ሁለቱ መልዛዎች ቆላ መልዛና ደጋ መልዛ ላይ አሁናዊ የውጊያ መረጃዎችን ቀጥታ ከግንባር መረጃውን ያደርሰናል። የቀጥታ መረጃ ያደርሰን የአማራ ፋኖ ጎንደር ጠቅላይ ግዛት ዝ የጣይቱ ክፍለ ጦር ዋና ቃል አቀባይ አርበኛ መምህር መልካሙ ጣሴ ነው። አርበኛ መምህር መልካሙ ጣሴ አሁናዊ የተጋድሎ መረጃዎችን በዝርዝር ይገልጽናል። እስከ መጨረሻው አብራችሁን ትቆዩ። በክብር ሲጋበዝን በቀጥታ ወደ መረጃዎች እናመራለን። ጤና ይስጥልን ጤና ይስጥልን። ከጣና ቴሌቪዥን ነው። አርበኛ መልካሙ ጣሴ፣ እንደምንሰነበት። ሰሞኑን እንግዲህ የእናንተ ክፍለ ጦር ትልቅ ተጋድሎ አድርጎ እብናት ድረስ ገብቶ ድል ማድረጉ ይታወሳል። አሁናዊ የቀጠናው ሁኔታ ምን ይመስላል? አመሰግናለሁ ይርጋ፣ እንግዲህ ከሰሞኑ የኛ ክፍለ ጦር ከፍተኛ ተጋድሎ ነው እየተደረገ ያለው ከአስራ አራት ጀምሮ በተለያዩ ቀጠናዎች ቀጠናውን ለማካበብ በተለይ ሶስቱን ወረዳዎች የመቀጠዋንና የብናትን አካባቢ ተከዜ ጫፍ ድረስ ከሰቆጣው ኃይል ጋር ከዋግምራው ኃይል ጋር በቅንጅት ለማጣበብ ሙከራ እያደረጉ ነው የነበረ። በዚያ የተነሳ በአስራ አራት ቀጥታ በዚህ በደጋ መዘ የነበረው ኃይል ገብቶ ከተማውን ለረጅም ሰዓታት አንድ ቀን እና ግማሽ አዳሩ ሁሉ ተቆጣጥሮ ሰፊ ስራዎችን ሰርቶ ነው የወጣ። እዛ ከተማው ውስጥ ያሉ የአመራር ቤቶችንም በነፃነት ፈትሸን በነፃነት ማድረግ የምንፈልገውን የተላላኪ ሴራዎችን ሁሉ አክሽፈን መያዝ የምንፈልገው ሁሉ ይዘን ማድረግ የምንፈልገው ሁሉ ከተማው ላይ ይዘን፣ ነገር ግን በተለያየ አቅጣጫ አሁን ላይ ያለው ነባራዊ ሁኔታ የችለልተኝነት ስሜት ስላለ ኖ በርከት ያለ ኃይል በተቀናጭ መጥኖች ዝናትን መልከክ አልፈለግንም ነበር። ነገር ግን እኛም የምፈልገውን አርስ ወተናል። ይህንን ተከትሎ አሁንም ሰፊ ዘመቻ ከክምር ትንጋይም ኃይል ጀምረው በተለያየ ቦታ ኃይል እየጨመሩ ሰፊ ጫና ለመፍጠሩ ሙከራ እያደረጉ ነው። ዛሬ ላይ እንግዲህ በደጋ በዛ ላይ ውጊያ ተገቡባል። እዚህ ደጋ በዛ ላይ ከፍተኛ የሆነ ውጊያ ነው ከፍቶ ያለ እኛም መከላከል ዘንድ እየተከላከልን እየተዋጋን ያለ ነው። እስካሁን ድረስ ውጊያ ነው ያለው። አጋጣሚ አባርቢ ደጋ መዛ ላይ አባርቢ በሚባለው አካባቢ ጥቃት አደርሳለሁ ብሎ ሲመጣ በለይቶ ተኳሽ መሪያቸው ተመቷል። ዛሬ ስሙን ማጣራት አልቻልኩም። አሁን ገና ጦርነቱም እየሰላለ እሱ ሲመጣባቸው የአስራ ስድስት አመት እና የአስራ አምስት አመት ከብት እረኛ ውሃን ያጠጡ ሲመጡ እዛው የደጋ መልዛ ህጻናት ናቸው። እነሱን ረሽኖ ወደ ቦታው ለመመለስ ሙከራ እያደረገ ነው። አሁን ወደኋላ ኃይል እያጠናከረ በሌላ እየጨመረ ነው። እዚህ ያለው ግን ኃይል መሪያቸውን ይዘው አስከሬን ተሸክመው ወደኋላ ሄደዋል። ነገር ግን ሌላ ኃይል ተጨማሪም በጎን እያስመጡ ነው። በዚህ ሁኔታ ነው ያለ ነው። ሙሉ አልተጠናቀቀም። አሁንም ድረስ ውጊያ ላይ ነው ያለ ነው። አመሰግናለሁ። አርበኛ መልካሙ ጣሴ፣ እንግዲህ ከዚህ በፊት እንግዲህ በነበሩ የተጋድሎ ሂደቶች የጠላት እንቅስቃሴ ሲያሰፋ ሀይል ሲጨምር፣ በወገን በኩል ደግሞ የሀይል መደራረብ እና እንዲሁ ደግሞ የቀጠና መሸፋፈን ይሰራ ነበረ። አሁን ይሄ ስለቀነሰ ነው ዛሬ በተለያየ ደጋጋሚ ጊዜ ተጌጣዩ ክፍለ ጦር ላይ እንደዚህ የበረታው ምንድን ነው? እውነት ነው አሁን ላይ ያለው በመካከላችን ሰርጎ የገባው የመንግስትን ፍላጎት የሚያሳካ አካሄድ በመካከላችን ገብቶ አንዱ ለአንዱ መደራረስን እስከ ማቆም ብቻ ሳይሆን በቀጠለው በምናለ በምናለብኝነት የፖለቲካ ብልሽት ይስተካከል በሚል ሰበብ በየቀጠለው አሁን የመደራረስም ሆነ የመዋጋት ፍላጎት ያለው አካል አነስተኛ ነው እኛ ደግሞ ያና አደለም ፍላጎታችን ፍላጎታችን ለአማራ ህዝብ በመዋጋት እስከወጣን ድረስ ጠላትና አጀንዳችን ዋነኛና ዋነኛ ጠላታችን ከቤታችን ከሚስታችን ያስወጣን በመሆኑ ትኩረት ሰጠን እየሰራ ያለ ከጠላቶቻችን ላይ ነው። እሱም እየመጣና ያለ እኛ የጎንዮሽ ጠብ በየትኛውም ቦታ ምንደግፍ ሰዎች አይደለንም። የጎንዮሽ ወረራዎችንም ሆነ ዘመቻዎችን ማድረግ አንፈልግም። እኛ ዋና ጠላታችን ፊት ለፊት ያለ እንዳልኩ የአማራን ህዝብ እያገተ እየገደለ ያለን ዋነኛ ጠላታችን እሱ ነው። እሱን በመፋለም ላይ ነው የምንገኘው። ሌሎች ጓዶቻችን ፖለቲካው ተበላሽ በሚል ሰበብ ቆጭታን የመረጠ ብዙ ሀይል አለ። እሱ ወደ እውነተኛው ትግል መቶ ይህንን ጠላት ማስወገድ መቻል እንዳለብን ነው መናገር የምፈልገው። አብዛኛው የመንግስት ተልእኮ ነው በቃ ትግሉን እንዳንታገል ፋኖ የመዋጋት ሞራሉ እንዲወርድ ነው በመካከል እየገባ እነዚህን ሀሳቦች የሚያራምደውና ይህንን መቃብ ብለን የእውነተኛ ዋነኛ ጠላታችን እንድንዋጋ ነው መልእክት ማስተላለፍ እንፈልገው። እጅግ በጣም አመሰግናለሁ። አርበኛ መልካሙ ጣሴ የሰጠን ስራ ለማብራሪያ እንዲሁም ስለተጋድሏችሁ ከልብ እያመሰገንኩ፣ እንዲሁ ከተገናኘን አይቀር መጠየቅ ያለብኝ አንድ መሰረታዊ ጥያቄ አለ መልካሙ እንግዲህ ከአይና ቡግና ጀምሮ ላሳ እዛ ደግሞ ወደ ዋግምራ እያለ እብናት መናመቀጠዋ፣ እነዚህ ቀጠናዎች እንግዲህ አካባቢው ለሁለት ተከታታይ ዓመታት የዝናብ እጥረት መከሰቱን በመከሰቱ ሲቀጥል ደግሞ በተለያየ ሰው ሰራሽ ምክንያትም ደግሞ አካባቢው አሁን ረሃብ ላይ ይገኛልና አሁን ላይ ያለው የአካባቢው ሁኔታ በተመለከተ አሳሳቢነቱ ስለደረሰ መረጃው ይሄን እስኪ በዝርዝር ንገረን። አመሰግናለሁ። እንግዲህ በቀጠናው ሁለት ሶስት አመት በእኛ አካባቢ ድርቅ የሚከሰትበት ቀጠና ነው። ፋኖም በቀጠናው በበላይነት ይዞ እያስተዳደረ ነው የሚገኘው። ነገር ግን ማህበረሰቡን በጥላትነት ፈርጀው የተለያዩ እርዳታዎች ወደ ቀጠናው እንዳይገቡ የተለያዩ ረጅት ድርጅቶች ወደ ቀጠናውም እንዳይገቡ ጭምር ሰፊ ስራ እየሰሩ ነው የሚገኙት። በዚህ ቀጠና ይህ የተከዜ ጎርጅ ይዞ እስከ አይና ቡግና ድረስ ከዚህ ደግሞ እስከ ጉና በጌ ምድር ይዞ እስከ ብናት አዋሳኝ ደጋማ ቦታዎች መካከል ያለው ኤሪያ የሙሉ የመቀጠዋ ወረዳና ና የተከዝ የተፋስስ የብናት ከፊሉ እንዲሁም የድሃና መስመር እና የተወሰኑ ከአይናቡግና ቀጠናዎች እጅግ በጣም በረሃማነት፣ የዝናብ እጥረት የሚከሰትበት በረሃማነት የተስፋፋበት ቀጠና ነው። በዚህ ቀጠና እንዳልኳችሁ አምና ጀምሬ ሰፊ ጥሪ እያደረግን ነው የምንገኘው። ነገር ግን ስርዓቱ በየትኛውም ቦታ ላይ በር ዘግቶ ከክምር ድንጋይ መቀጠዋ እስካሁን ድረስ ማስቲካ ሳይቀር ከልክሎ ነው ያለ፣ ማህበረሰቡን እየቀጣ ነው ያለ። ከብና ደጋ መዛ መቀጠዋ አሁንም ማስቲካ ሳይቀር እያንዳንዱ ማህበረሰብ ወደዛ ቀጠና እንዳይንቀሳቀስ ትራንስፖርቶችን ዝግ አድርጎ ነው ያለው። በተለያዩ ቀጠናዎች ትራንስፖርቶችን ዝግ አድርጎ ማህበረሰቡን ነግዶ እንዳይበላ ሸቅሎ እንኳን እንዳይሄድ ወደ ከተሞች ለሸቀል እንኳን እንዳይሄድ አፈና እየተደረገበት ወደ ሸዶን ሰርቶ እንዳይበላ የአፈሳ እየተደረገበት ያለ መከረኛ ህዝብ ስለሆነ በጣም በስቃይ ውስጥ እያሳለፈን ያለ። በሚገርም ሁኔታ በዚህ ቀጠና ሙቅ ውሃ እያፈሉ ለልጆቻቸው የሚሰጡ ታቸው ሙቅ ውሃ እያፈሉ የሚጠጡ እናቶች አሉ። የሚገርም እስካሁን ባለ መረጃ በርከት ያሉ እናቶች የሚያበሉት ለልጆቻቸው የሚያበሉት ሲያጡ ስጭም እያሉ ምሰጣቸው ስታጣ ራሷን ያጠፋች እናት በርከት ያሉ ናቸው። እጅግ በጣም ረሀብ ያለበት ቀጠና ነው። በዚህ ቀጠና ለረሀብ እንዲሆን ያደረገው ደግሞ ሰርተው እንዳይበሉ ልጆቻቸው ሸቅለው የሚልኩላቸውን ሁሉ ዝግ እያደረገ በተለያየ ቀጠና የፋኖ ደጋፊ ናቸው፣ ቀጠናውን ፋኖ ስለያዘው የፋኖ ደጋፊ ናቸው እየተባሉ እየታሰሩ እየተንገላቱ ከረሀባቸው በላይ እየተሰቃዩ ያሉበት ቀጠና ነው። በቅርቡ እንኳን በተለያዩ ጨዋቶች ወርልድ ፉድ፣ ኤፍኤች የሚባሉ የተለያዩ ድርጅቶች ወደ ቀጠናው ሲመጡ ከመቀጠዋ ወረዳ መግባት ሲያቅታቸው ደንበር ላይ ሆነው እያራገፉ መንግስት ያለን እኛ እዚህ ላይ ነን፣ መጥተው ከወሰዱ ይውሰዱ እያሉ ለምንሻና ለአመራር ቤተሰቦች ብቻ ነው እየተሰጠ ያለው። ምክንያቱም ሌላው ማህበረሰብ ሲሄድ ፋኖ ናቸው እናንተ ባደግፏቸው ፋኖ ወረዳውን አይዝም ነበር እየተባሉ እየታሰሩ እየተንገላቱ ነው የሚገኙት፣ ማለት ነው እና በአስቸኳይ እርዳታ ካልተደረገለት ቀጠናው ምናልባት ይህንን ድምፅም የሚሰሙ የዓለም አቀፉ ግብረሰናይ ድርጅቶችም ሆነ ተራድኦ ድርጅቶች ይህንን ጉዳይ ሰምተው በአስቸኳይ እልባት የማይሰጡ ከሆነ አሳዘኝ ሞቶች አሉ። በዚህ ቀጠና ማለት ነው፣ እጅግ በጣም ረሀብ የበዛበት ነው። መንግስት በደንብ የሚበ እየተበቀለው ያለ ማህበረሰብ ነው። ድምፁም የሚሰማ የሚሰጥበት የሌላ አካባቢ ስለሆነ ከፍተኛ ረሀብ እየተፈጠረበት ነው ያለው። ሶስት አራት ወረዳዎች ነው በዚህ ቀጠና ያለ እና በአስቸጋሪ ሁኔታ ውስጥ የሚገኝ ማህበረሰብ ነው ያለ። ራዲዮ ድርጅቶች ይህንን ሰንተው አስቸኳይ መፍትሄ እንዲሰጡ የስራ ሰዎች ብቻ እንዳይደግፉ ከአምና ጀምሮ ደብረታቦር ዩኒፎርማቸውን አውልቀው የምንሻ ቤተሰቦችና ምንሻን ነው የረዳ ዓለም አቀፉ ቀይ መስቀል ማህበርና የኢትዮጵያ ቀይ መስቀል ማህበር ማለት ነው። ወርልድፉድ እና ኤፍሌክ እነዚህ ተራድኦ ድርጅቶችም አሁን የመንግስትን ኃይል ነው እየደገፉ ያሉት ማለት ነው። ስለዚህ እውነተኛ ተደራሽ በቀጠናው ገብቶ ይህን ህዝብ አለንላቸው የሚል ግብረሰናይ ድርጅት ካለ እኛ ሙሉ ድጋፍና ትብብር ስለምናደርግ ለዚህ ማህበረሰብ እንድንደርስ እንድንደርስ ማለት እፈልጋለሁ። ከዛ በተጨማሪ መንግስት የተለያዩ ንግዶች እንዳይካሄዱ አሁን መቀጠዋ ወረዳ ወረዳው ዋና ከተማ እይታ አንድም ሰው የለም በሙሉ ተሰዷል። ባዶ ምድረ በዳ ነው ያደረገው። ይህን እንዲሆን ያደረገው ሆን ተውሎ ሥርዓቱ ማስቲካ ሳይቀር አግዶባቸዋል። ማንኛውም ከከተማ የሚመጣ ንግድ፣ ማንኛውም ትራንዛክሽን ክልክል አድርጓል። ስለዚህ የማህበረሰብ የሚሰራው ስላጣ አብዛኛው ተሰዷል፣ አብዛኛው ታስሯል። በስርአቱ ደጋፊ ማለት ነው በሚል የፋኖ ደጋፊ ነው በሚል ታስሮ እየተሰቃየ እየተንገላታ ነው ያለ መታወቂያ ሲታይ የመጠጠዋ ነው ከተባለ እየታሰረ ነው ያለ እና በአስቸጋሪ ሁኔታ ማለት እንግዲህ በጣም አሳዛኝ ስቶሪ ነው እየሰማን ያለ ነው። ሁኔታው እንግዲህ ከዚህም የከፋ እንደሆነ ደግሞ ተጨማሪ መረጃዎች እየደረሱን ነው። እስ ይህን ጉዳይ ተከታትለን እኛም እንመጣበታለን። አርበኛ መልካሙ፣ አንተና ወንድሞች እንግዲህ በምታደርጉ ተጋርለ እያመሰገን እንግዲህ የቀጠናውን አካባቢ ደግሞ በተከታታይ ለዓለም አቀፍ ማህበረሰብም በውጭ ለሚኖረው ኢትዮጵያዊም ለአጠቃላይ በኢትዮጵያ ላለው ለኢትዮጵያ ህዝብ በሙሉ እንዲደርስ እኛም የበኩላችን ጥረት እናደርጋለን። ራብ ጊዜ ይሰጥም፣ ራብ አይለመድም፣ ራብ ክፉ ነው። ስለዚህ በዚህ ዘመን እንግዲህ በራብ የሚሞት ወገን እንዲኖር እናንፈልግምና እናንተም እንግዲህ ለበጎ አድራጎት ጥሪ አቅርባችኋል። እሱን እንግዲህ እናደርሳለን። ድጋፍ ለሚያደርገው ኃይል ከለላ ሽፋን እንደምትሰጡት ተናግራችኋል። እናመሰግናለን። ስለነበረ ቆይታ ከልብ አመሰግናለሁ ወንድም አለም